ሰላም ሰላም ተመልካቾቼ እንዴት ናችሁ? ማሜ ነኝ ከጓሮትዩ ዛሬም እንደተለመደው በሳምንቱ አዲስ ነገር ይዤላችሁ ብቅ ብያለሁ። የዛሬ ፕሮግራማችን የሚሆነው ሁላችሁም የምታውቁት ግን ከጥቅሙ ይልቅ ቆሻሻነት የምናስወግደው ስለ በቆሎ ፀጉር ይሆናል። የበቆሎ ፀጉር ወይም በእንግሊዝኛው ኮርን ሲልክ የሚባለውን በጣም ጠቃሚ ለጤና ተስማሚ የሆነውን ለረጅም ዓመታት ኔቲቭ አሜሪካኖችና ቻይናዎች በተፈጥሮ መድኃኒትነት ይጠቀሙበት የነበረውን እኛ ግን እንደምንም የምንጥለው የበቆሎ ፀጉር ያለውን ጥቅም እንደምንጠቀመው አንዳንድ ነገሮችን አብረን እናያለን። አሜሪካን አሜሪካን በተለያዩ ስቴቶች እጅግ በጣም ተወዳጅነትን ያተረፈው የጤና እንጀራ እንሆ በካናዳ ቶሮንቶ፣ እንዲሁም ኪችነር፣ በጋልፍ የተለያዩ የአበሻ ስቶሮች መጥቶላቸዋል ሀምልተን ሰሜር ሱፐር ማርኬት ታገኙታላችሁ። የደገሱት ድግስም ሆነ የሰሩትን ጣፋጭ ምግብ በጤና እንጀራ ያጣጥሙት። ጤና እንጀራ ለጤናዎት። እንግዲህ የእኛ ፕሮግራም ሁል ጊዜ የሚሆነው እጃችን ላይ ያሉ ነገሮችን ያላወቅናቸውን፣ ሳናቅ የምንጥላቸውን ልንጠቀምባቸው በቀላሉ በቤት ውስጥ ጥሩ የሆኑ ለጤናችን ተስማሚ የሚሆኑ ቀለል ያሉ ነገሮችን ወደ ሕክምና ወዲያው የማያስኬዱ ቀለል ያሉ ነገሮችን እንዴት አድርገን እንጠቀማለን እጃችንስ ላይ አለ ወይ የሚለውን ነገር ነው። በተለይ በተለይ እኛ አገራችን ላይ የማናስተውላቸው በጣም ጠቃሚ እንግዲህ ኮርንስ ሲል ወይንም የበቆሎ ፀጉር ከእነዚህ ውስጥ አንዱ ነው። እስቲ የኮርንሲንክን አንዳንድ ጥናቶች እንደሚያሳዩትና በድሮ ደግሞ ጊዜ እንደ ተፈጥሮ መድኃኒትነት የሚጠቀሙበትን አብረን እንዳልኳችሁ፣ ኮርን ሲንክ ወይም የበቆሎ ፀጉር በተለያዩ ንጥረ ነገሮች የበለጸገ ነው። እንደ ቫይታሚን ኢ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ሃይድሬት፣ ሚኔራል፣ ፕሮቲን፣ በጣም ጥሩ ጥቅም ያለው ሚኔራል እንደ ካልሲየም፣ ማግኔዚየም፣ አይረን፣ ዚንክ። ይሄንን ያክል በውስጡ ያሉ ንጥረ ነገሮች አሉ ካለን ታዲያ የበቆሎ ፀጉር ለምን ለምን ጤና ይጠቅማል የሚለውን እናያለን። ይህንን ስል የበቆሎ ፀጉር ወይንም ኮርን ሲንክ በምንም አይነት የምትጠቀሙትን መድኃኒት እንደማይተካና መድኃኒት የምትጠቀሙ ሰዎችም ይህን ኮርን ሲልክ ወይንም የበቆሎ ሻይን ከመጠቀማችሁ በፊት የጤና ባለሙያ በዚህ ጥሩ ሙያ ያላቸውን ሰዎች እንድታማክሩ ስል እኔም መክራለሁኝ። ምክንያቱም የምትወስዱት መድኃኒት ካለ ከጤናችሁ ጋር መስማማቱን በዛ መንገድ ማወቅ ያለባችሁን ነገር ከትክክለኛ ትክክለኛ የጤና ባለሙያ መረዳትና መውሰድ እንዳለባችሁ ነው የማስገነዝበው። የበቆሎ ፀጉር እንደ ሻይ የሚጠጣ ለረጅም ጊዜ የተፈጥሮ መድኃኒት ሆኖ ሲያገለግል የነበረ አሁንም በተለያዩ ቦታዎች የሚጠቀሙት ነው ኮርን ሲንክ ሻይ የደም ግፊትን ለመቀነስ፣ የስኳር እና የኮሌስትሮል መጠንን ለማስተካከል፣ የሽንት ቧንቧ ኢንፌክሽንን ለማከም እጅግ በጣም ይጠቀሙበታል። ሌላው የኩላሊት ጠጠር በጣም ህመሙን ታውቁታላችሁ። በጣም ከባድ ነው እና እና የኩላሊት ጠጠር ሲመጣ እንግዲህ የበቆሎ ሻይ ጠቃሚ ነው። ሌላው ለፊታችን በእድሜ ብዛት ለሚመጡ የቆዳ ችግሮች የበቆሎ ፀጉር ሻይን አብዝቶ መጠጣት ፊትን እንደሚያጠራ በጣም ይነገርለታል። ክብደትን እንደሚቀንስ በጣም ይነገርለታል። እንግዲህ እነዚህ በጣም ከብዙ በጥቂቱ እኔ የዘረዘርኩላችሁ የበቆሎ ሻይን ብትጠጡ የምትጠቀሙት ወይንም የምትከላከሉት የምታድኑት የተፈጥሮ መድኃኒት ብዙዎቹ የሚጠቀሙትን ነው እንግዲህ እኔ ይሄንን ስላችሁ ኮር ስልክን ወይንም የኮርን ስልክ ቲ ወይም የበቆሎ ሻይ እንዴት ጥቅም እንዳለው እንዴት እንደምንጠቀመው በምን ምን አይነት እንደምንጠቀመው የሚለውን ደግሞ እናንተ ብዙ ነገር ልታዩበት፣ ልታገኙበት ከዚህም በላይ ብዙ ነገር ልትማሩበት ስለምትችሉ ኮርንስ ሲልክ ብላችሁ ሰርች ብታደርጉ እጅግ በጣም ብዙ ነገሮችን ልታዩ ትችላላችሁ፣ ጠቃሚ ነገሮችንም ታገኛላችሁ ብዬ አስባለሁና በዛ መልኩ ደግሞ እንድታዩት እና ከዚህም በፊት ደግሞ ተጠቅማችሁ የምታውቁት በተለይ በተለይ በተለይ በተለይ አገራችን ላይ በቆሎ ፀጉር ለምን አይነት ነገር ተጠቅመነው እናውቃለን ወይም ተጠቅማችሁ የምታውቁ ከመጣል ውጪ ለምን አገልግሎት እያገለግል እንደሆነ ያያችሁት ወይም የሰማችሁት ወይም የተጠቀማችሁ ሰዎች ካላችሁ እዚህ በኮመንት ላይ ብታደርጉልን ልንማማርበት እንችላለን ብዬ አስባለሁኝ። ተጠቅማችሁም ደግሞ ከዚህ በፊት አውቃችሁ ተጠቅማችሁ ጥሩ ውጤት ያገኛችሁበት ሰዎችም ካላችሁ እንደ ሁልጊዜው እንግዲህ የእኛ ቪዲዮ በሰራን ጊዜ በጣም ብዙ ብዙ ኮመንቶች ይመጣሉ። እነዚያ ኮመንቶች ደግሞ የተጠቀሙ ሰዎች በምን መንገድ እንደተጠቀሙ የተጠቀሙበት ደግሞ ጥሩ መፍትሄ የሰጣቸው ወይ ደግሞ ተጠቅመው የጎዳቸው ሰዎች ብዙ መልእክት እዚህ ላይ ይተውልናል እና ያ ማለት እንግዲህ ሰዎች ያንን ነገር አይተው እንዲማማሩበት እንዲያውቁት ይረዳል ማለት ነው። ስለዚህ ሁልጊዜም እንደ ሁልጊዜም እዚህ ኮመንት ላይ እንግዲህ የምታውቁትን ነገር ለማካፈል ወደኋላ እንዳትሉ። እዚህ ፕሮግራም ላይ ደግሞ መታችሁ ሀሳባችሁን መግለጽ የምትፈልጉ ሁልጊዜም የጓሮቲዩብ ሚዲያ ለሁላችሁም ክፍት ነው። በተለይ በተለይ በራሳችሁ ተጠቅማችሁበት የጠቀማችሁ ነገር ሌላ ሰው ደግሞ ቢጠቀመው እንዴት ጥሩ ነው። ቢጠቀመው እኔ እንደተጠቀምኩበትና ጥቅም እንዳገኘሁበት ሌላም ሰው ቢጠቀምበት የምትሉት ነገርና ልታካፍሉን የምትፈልጉት ነገር ካለ ሁልጊዜም ብትደውሉልን በስልካችን አብረን እንማማራለን እናወራለን እናወጋለን ማለት ነው። የበቆሎ ፀጉር ሻይ እንዴት እንደሚሰራ ደግሞ ለማየት ስንሄድ እንግዲህ በጣም ቀላል ነገር ነው። ያው ፀጉሩን እንግዲህ ከበቆሎ ከለየን በኋላ ለማጽዳት በጨውና በውሃ አንድ ጊዜ ዘፍስፈን ከዛ ካለቀለቅ ነው በኋላ የበቆሎ ፀጉሩን አንድ ፍኝ የምትሆን የምንጠጣበት የሻይ ማግ ወይም ኩባያ ካደረግን በኋላ የፈላ ውሃ እዛው የበቆሎ ፀጉሩ ላይ እንጨምርበታለን ማለት ነው። በዛን ሰዓት ትንሽ ከድነን ካስቀመጥነው በኋላ ከለሩ ወደ በጣም ላይት የሆነ ቢጫ ከለር ይቀይራል። ላይት ቢጫ ቢጫ ሳይሆን በጣም ላይት የሆነ ቢጫ አይነት ከለር ሲመጣ ያለውን ፀጉር አውጥ ካወጣም በኋላ ብንፈልግ ቀዝቃዛውን ከፈለግን ደግሞ ትኩሱን ሻይ መጠጣት እንችላለን ማለት ነው። ለማጣፈጥም ከፈለጋችሁ ወይንም ደግሞ ያለውን መድኃኒትነትም ጥቅሙን ሞር ደግሞም ለመጨመር ትንሽ ሎሚ ብትጠቀሙ ማርም ብትጠቀሙ ትችላላችሁ። እንደዚሁም ደግሞ ጣፋጭነቱንም ካልፈለጋችሁ በሎሚና በባዶ መጠጣት ትችላላችሁ ማለት ነው። እንግዲህ ይህንን ስታደርጉ ፍሬሹን የወጣው የመጀመሪያ የበቆሎውን አቅራቢያችሁ የምታገኙ ከሆነ ላይክ ሁል ጊዜ የበቆሎውን ፀጉር አቅራቢያችሁ ካለ ሁል ጊዜ የሚገኝ ከሆነ ብዙ ጊዜ በአየር ምክንያት እንግዲህ ክረምት ላይገኝም፣ ሰመር ላይ በጋ ላይ ይገኛል። እንደዚ አይነት እንደ አካባቢው ይለያል የሚገኝበት የበቆሎ ዘር ማለት ነው። ስለዚህ የምታገኙት በየጊዜው የምታገኙት ሰዎች ካላችሁ ሀገራችን አገራችን ላይ በየጊዜው ይኖራል ብዬ አስባለው፣ እርግጠኛ ባልሆንም ያው የእኛ ሀገር ለሁሉ ነገር የተመቸ ስለሆነ ማለት ነው። በዛ አይነት መንገዱ ካገኛችሁት ሁል ጊዜ አዲስ አዲስ መጠቀም እንችላለን ማለት ነው። በዛ መንገድ ግን ልናገኘው ቶሎ ቶሎ ልናገኘው የማንችል ከሆነ ያንን የበቆሎን ፀጉር ከዛ ከበቆሎ ላይ ለይተን በደንብ ሰትረን ደርቅ እንዳይበላሽ ማለት ነው ደርቅ አድርገን ከደረቀ በኋላ በደንብ በንጹህ እቃ ማስቀመጥ በጠርሙስ እቃ ቢሆን ይመረጣል። አስቀምጠን ልክ እንደ ደረቅ ሻይ ማለት ነው ደረቅ ሻይ በፈለግን ሰዓት በሙቅ ውሃ እያፈላን ላት ስላችሁ መንተክተክ የለበትም። የፈላ ውሃ ላይ ፈላ ውሃ ያው ብርጭቆ ላይ በመጨመር ትንሽ ከዘፈዘፉ ነው በኋላ ያለው ከበቆሎ ጸጉር የምናገኘው ነገሮች ወጥተው ሲያልቁ ጸጉሩን አውጥተን ጥለን ውሃውን ነው እንግዲህ አጥልለን እንደ ሻይ የምንጠጣው ማለት ነው። ስለዚህ ቶሎ ቶሎ ማግኘት የማትችሉ አድርቃችሁም ጥሩ ቦታ ቀዝቀዝ ያለ ቦታ አስቀምጣችሁ በየጊዜው መጠቀም ትችላላችሁ። ልክ ሻይ ቅጠል እንደምንጠቀመው ማለት ነው። ፍሬሹን ደግሞ ሁልጊዜ ማግኘት የምትችሉ ልክ እርጥቡን ማጽዳት በምትፈልጉት እንግዲህ እኔን በጨውና በውሃ አጥብታ ጥቡት ስላለው ንጹህ እንዲሆን ማለት ነው። ስለዚህ እናንተም ሌላ መንገድ ካላችሁ ያንን ካለቀለቃችሁት በኋላ ካጸዳችሁት በኋላ በውሃ በደንብ በፈላ ውሃ አፍልታችሁ ጭብላችሁ እንግዲህ ሪላክስ እያደረጋችሁ የበቆሎ ሻያችሁን እንጆ ማድረግ ነው እላችኋለሁኝ። እንግዲህ ሌላ የምላችሁ በቆሎ ሻይ ማታ ላይ የምትጠጡት ከሆነ በጣም ብዙ ቶሎ ቶሎ ሊያሸናችሁ ስለሚችል፣ ከመተኛታችሁ በፊት ከሆነ የምትጠጡት እንቅልፍ ሊነሳችሁና ቶሎ ቶሎ ከእንቅልፋችሁ እየተነሳችሁ ወደ ሽንት ቤት ሊያሮጣችሁ ስለሚችል በጣም ከመሸ ባታዘወትሩት ይመረጣል። ጠዋት ተነስታችሁ ቺማሚን ቅልፌና አሳጣችን እንዳትሉ ማለት ነው። እና በቀን ላይ ቢሆን ቶሎ ቶሎ መጠቀም የምትችሉበት አይነት አጋጣሚ ሲሆን ማለት ነው። ምክንያቱም ቶሎ ያንን የበቆሎ ሻይ በጠጣችሁ ሰዓት ቶሎ ቶሎ የመሽናትና ጻችሁን የማጥራት ባህሪ ስላለው ማለት ነው። እንግዲህ የበቆሎ ሻይ ከብዙ እኔ የምላችሁ እንግዲህ በጣም ከብዙ ከብዙ ጥቅም ትንሿን ነው በጣም ትንሿን ማለት ነው። ስለዚህ እናንተ ደግሞ በተቻለ መጠን በተቻለ መጠን የበቆሎ ፀጉር ወይንም ኮርን ሲልክ ብላችሁ ግቡና ተመልከቱት እዩት። ብዙ ነገር ብዙ ነገር ታዩበታላችሁ፣ ብዙ ነገር ትማሩበታላችሁ። እጅግ በጣም ደግሞ ሻዩን ደግሞ ብትጠጡት ደስ የሚል በጣም ጥሩ ቃና ያለው የምትጠሉት አይነት ቴስት አይደለም ያለው። ቴስቱን ደግሞ የምትጠሉት ከሆነ እንዳልኳችሁ ሎሚ ማርም ጨምራችሁ መጠቀም ትችላላችሁ። ዝም ብለን አውጥተን የምንወረውረው የምንጥለው የበቆሎ ፀጉር እስከዛሬ ብዙ ነገሮችን ሊያክምልን ሊጠቅመን እስከዛሬ ምን ነው ባወቅኩት ኖሮ እጄ ላይ ያለውን ወርቅ እጄ ላይ ያለውን ጥሩ ነገር እስከዛሬ ወስት አድርገዋለሁ ብለን የሚቆጨን አይነት ነገር ነው የሚሆነው ነኝ። እንግዲህ የዛሬ ፕሮግራማችን ይህንን ይመስል ነበረ። ማሜነኝ ከጓሮቲው ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራማችን ይከታተሉ። ለዛሬ መልካም ጊዜ እንዲሆንላችሁ እየተመኘው እሰናበታችኋለሁ። ሰላምኑልኝ ማሜነኝ። አሜሪካን በተለያዩ ስቴቶች እጅግ በጣም ተወዳጅነትን ያተረፈው የጤና እንጀራ እንሆ በካናዳ ቶሮንቶ፣ እንዲሁም ኪችነር በጋልፍ የተለያዩ የአበሻ ስቶሮች መጥቶላቸዋል። ሐምልተን ሰሜር ሱፐርማርኬት ታገኙታላችሁ። የደገሱት ድግስም ሆነ የሰሩትን ጣፋጭ ምግብ በጤና እንጀራ ያጣጥሙት። ጤና እንጀራ ለጤናዎት